የዛሬ ታሪካችን ቀጣይ የክፍል አንድ ሲሆን አርተር በታሪክ ጠንካራና የማይበገር ንጉስ የነበረው የንጉስ ህይወቱ ተነጥቆ በአዲስ የህፃን አካል አይኖቹን ይከፍታል። አርተር እስከ አራት ዓመቱ በየቀኑ ሲሰለጥን ከሚወዳቸው አዲሱ ወላጆቹ የማና ኃይል መጠቀም ይጀምራል። አንድ ቀን ግን አርተር ከወላጆቹና ጓደኞቻቸው ረዥም ጉዞ እየተጓዙ ብዙ የጫካ ዘራፊዎች መንገዳቸው በመዝጋት እነሱን ማጥቃት ይጀምራሉ። አርተር ከአባቱ ታዘው እናቱን ይዛት በገደል አጠገብ ይሮጥ ያለ የንፋስ ማና የሚጠቀም አስማተኛ መንገዱን ዘግቶ ወደ ገደል ይገፈዋል። አርተር ለሁለተኛ ጊዜ የሚሞት ቢሆንም እናቱ ስላዳናት ግን በደስታ ይወድቃል። ከሰዓታት በኋላም አርተር አይኖቹን ከፍቶ በህይወት እንዳለ ይመለከትና በተኝቶበት የነበረ መሬት ግን ግዙፍ የሆነ ነገር እንደሚመጣው ማንቀጥቀጥ ይጀምራል። አርተር ተነስቶ ሊመለከት ሲልም ነጭ ድራጎን የበረሃው ጥቁር ድራጎነስ መስላ አርተርን በስሙ ጠርታ ወደሱ ትመጣለች። አርተር በሚመለከተው በጣም ተደናግጦ ሊያጠቃት ሲልም ድራጎኗ ግን በቀላል በእጅዋ ትመተዋለች። እንደገና ሲነሳም ድራጎኗ ብዙ የሚማረው እንዳለውና እንደ ጠላት ሳይሆን እንደ ጓደኛ እንዲመለከታት ትነግረዋለች። አርተር በሚፈጠረውና በንግግሯ ግራ ተጋብቷል። ከዚያም ድራጎኗ አንዳንድ አንድ አትክልቶች በመስጠት ነገር ከመጀመሩ በፊት እንዲበላ ካልሆነ እንደማትናገር ትነግረዋለች። አርተር አሁንም ግራ ተጋብቷል። የሰጠችው ግን አንድ ሳይቀር ይበላና ለምን ወደዚህ እንዳመጣችሁ ይጠይቃታል። ድራጎኗም ስታልፍ ህይወቷ ድና ወደዚህ ዋሻ እንዳመጣችሁ ትነግረዋለች። ከዚያም በሀይሏ የማናበር በመፍጠር የልባዎቹ አስክሬን ታሳየዋለች። አርተር ይህን አይቶ ቤተሰቦቹ ደህና መሆናቸውን ሲጠይቃት ቤተሰቦቹ ለሰአታት ፈልገውት አጥተውት መንገዳቸውን እንደቆጠሉ ትነግረዋለች። አርተር ይሄን ሰምቶ ማልቀሱን ሲጨርስ ግን ጅቦች እንዳይበሉት ብላ ወደዚህ ዋሻ እንዳመጣችው ተረድቶ በስነ ስርዓት ሊያመሰግናት ስሟን ይጠይቃታል። እሷም ስሟ ሲልቪያ መሆኑን ትነግረዋለች። አርተር ያን ቀን በዋሻው የሰጠችው ምግብ እየበላ የማና ሀይሉ እስኪያገኝ ድረስ ክሷ ጋ ያሰልፈዋል። በሌላኛው ቀን ግን በተቻለ ፍጥነት ወደ ቤተሰቦች ለመድረስ ልትፈቅድለት ይጠይቃታል። ሲልቪያም ካሉበት ወደ ቤተሰቦች ለመድረስ ብዙ ጫካዎች በመንገዱ ያሉት ጅቦችና የጫካው ሌቦች ማለፍ እንደሚጠበቅበት ትነግረዋለች። ስለዚህ ሳይፈልግ እንኳን ከሱ ዋጋ በመሆን የማና በር እስከምታገኝለት መጠበቅ ነበረበት። አርተር ባለፈ ህይወቱ እንደዚህ ለማድረግ ብዙ ጊዜ እንደሚወስድ ያውቃልና ስልቪያ የሚፈራት የነበረ፣ አሁን ግን ደጉ የሆነ ልብ ያላት ድራጎን መሆና ተረድቶ ለምታደርግለት ሁሉ ያመሰግናታል። ከዚያም አርተር ለብዙ ቀናት በዋሻው እየሰለጠነ የሰጠችው የበላይ ያሳልፈው ና አንድ ቀን ግን አርተር የማና ሀይሉ ላይ እየሰራ እያለ ስልቪያ ሰው አይቶቶ የማያውቅ ከአካባቢ የማና ሀይል በማሰባሰብ አርተር እንዲደነቅባት ታደርጋለች። አርተርም እንደዚህ ማና የማያውቅ ስልቪያን ምን አይነት ቴክኒክ እየተጠቀመች እንደሆነች ይጠይቃታል። ስልቪያም የምትለው ሁሉ ሰው ብቻው ማና መቆጣጠር ወይም መጠቀም እንደሚቻላቸው ይናገራሉ። የማያውቁት እውነት ግን ከሰዎች የላቀ በተፈጥሮ ሁለቱም አንድ ላይ ማድረግ የሚቻላቸው ብዙ እንስሳዎች እንዳሉ ትነግረዋለች። ሲልቪያም አርተርን ይሄ ማና ልታስተምረው ስለምትፈልግ ከአስተማሪዎቹ ለወደፊት ለምን እንደሚጠቀምበት ትጠይቀዋለች። አርተርም ለረጅም ጊዜ አስበና ካደገ በኋላ ሁሉ የሚክዱት ከመሬት እንደሚያጠፋቸውና ቤተሰቦች መጠበቅ ከሁሉም ቀዳሚ እንደሚያደርግ ይነግራታል። ሲልቪያ ያንን መልስ አልወደደችውምና አሁንም ደግማ በእጇ ትገፋዋለች። ምክንያቱም ስልቪያ እንደዚህ አይነት በቀል የተሞላበት ማንም እንደማታስተምር ትነግረዋለች። አርተር አሁንም ባለችው ግራ ትገባ፣ ምክንያቱም ባለፈው ህይወቱ አንድ ነገር የተረዳው ጥረህ አካሎች ጠንካራ ካደረግ በኋላ ጠላቶችህን መበቀል ብቻ እንደተረዳው ይነግራታል። ቢሆን ግን ስልቪያ ሌላ ጥያቄ ታመጣና አርተርን አሁንስ ሁሉ ጊዜ ስለ በቀል ማሰብ ጥሩ ነው ብሎ ያስብ እንደሆነ ስትጠይቀው ግን አርተር አፉ ዘግቶ ዝም ይላል። ስልቪያን በመቀጠል ጥንካሬ ከበቀል በስተቀር የሚጠቀምበት በማስረዳት ህይወቱ በእንዴት ሊያሳልፈው እንደማትፈልግ ትነግ ተነግረዋለች። ቃሎቿ አርተርን ነኩት፣ ምክንያቱም ስልቪያ የቀደም ህይወት የምታውቅ ያህል ነበር የተነገረችው። እዚያም ስልቪያ የመጀመሪያ ጥያቄዋ አደገመችለትና ና አሁን ግን አርተር የሚወዳቸው ሰዎች እንደሚጠብቅ ይነግረታል። በዚህ መልስም ስልቪያ ትደሰትና ና እንዴት ሀይል ከአካባቢው ተጠቅሞ ማናን በቀላል መጠቀም እንደሚችል ታስተምረዋለች። አርተር ፈጣን ተማሪ ነበር። ወዲያውኑ ተረድቶት ማናን ከአካባቢው ይሰበስብ ና ለስልቪያ ሊያሳያት ሲሮጥ ግን ወዲያውኑ በእጇ ግድግዳ ላይ አጋጭታ በድንጋይ ውስጥ ቀብረዋለች። አርተር በምታደርገው ግራ ተጋብቷል። ነገር ግን ስልቪያ በቴሌፖርት ማና ሰገና በመጠቀም ምንም ድምጽ እንዳያሰማ ትነግረዋለች። በዚህ ሰዓት ሌላ እሷን የሚመስል ድራጎን ይመጣና ሲልቪያ አሁን ደግማ ለማምለጥ እንዳትሞክር ያጠነቅቃታል። ይሄ የሚናገረውም እውነተኛ የጨለማ አለቃ ሲሆን በፍጥነት የድራጎን ማና በመጠቀም ወርሷ ኳስ የሚመስል አስማቱን ይወርውርባታል። በመቀጠል ግን ስልቪያ የማና ኃይሏ በመጠቀም ስታጠቃው ጥቁር ድራጎኑ ጥቃቷን በሆነ መንገድ ይከላከለውና አሁንን መታገል ካላቆመች ህይወቷ እንደሚያስከፍላት ይነግራታል። በዚህም ስልቪያ ሁሉ ማና አስማቷን ተጠቅማ ጊዜና ቦታ በማቆም አርተርን ተጠራዋለች ። ሲልቪያም አርተርን አሁን ወደ ቤቱ ለመሄድ ጊዜ እንደደረሰ በመንገር የማና በርት ከፍትለታለች። አርተርም ግራት ጋብቶ ሲልቪያን ምን እንደሆነ ሲጠይቃት የጨለማ አለቃ ኃይሏን ሊቀማት ያስሮጣት እንደነበር ትነግረዋለች። አሁን ግን ማና በርት ተጠቅሞ ሁለቱን ማምለጥ ስለማይችሉ ወደ ቤተሰቦች እንዲደርስ የሷን ኃይል ወደ አርተር ታስተላልፈዋለች። በዚህም በአርተር እጅ እንቅሳት ይወጣውና ከልጅነቷ ጀምሮ የተሰጣት ኃይል በእንቁላልና በላባ አስቀምጣ በመስጠት እነሱም በትክክል ጊዜ እንደሚማራቸው በመንገር አርተር ምንም ሳይናገር ወደ ማና በሩ ታስገባዋለች። የሚያሳዝነው ግን ወዲያውኑ የጨለማ ድራጎኑ ጥቁር አስማቱ ተጠቅሞ ወዲያውኑ ሲልቪያን ይገድላታል። አርተር ከዚያ ከወጣ በኋላ ሲልቪያ ከንደት ፍቅር ልታስተምረው ወደ ዋሻው እንዳስገባችሁና ለሱ አስባ ራሷ እንዳጠፋጭ ተረድቶ ያለቅሳል። ከሰዓታት በኋላም አርተር ስለ ሲልቪያ አልቅሶ እንደጨረሰ ተነስቶ የክሪስታል እንቁላሉና ላባ በኪሱ ውስጥ ያስቀምጠውና በአጋጣሚ ግን ከሩቅ የመጮት ድምጽ ይሰማል። አርተር ወዲያውኑ ወደ ዛፎች ይሰቀልና የጫካዎቹ ሌቦች አንዲት ልጅ አግተው እየወሰዷት ያገኛቸዋል። አርተር ሲልቪያ ከእንደት ርኅርኅ ያለችው ንግግር አስታውሶ ልጅቷን ስላገቷት ቢናደድም የስልቪያን ቃል በመከተል ልጅቷን ለማዳን ይወስናል። አርተር ተረጋግቶ ሲያስብ ልጅቷን ለማዳን ብቻው ስለነበር ልጅቷን ከማዳን በስተቀር ሌቦችን ለመከተል ይወስናል። ምክንያቱም እነዚህ ዘራፊዎች በእርግጠኝነት ወደ ቅርብ የሰው ሰፈር በመሄድ ልጅቷን ሸጠው ብዙ ብር እንደሚያገኙ ሲሰማቸው ነበር። ከመሸ በኋላም ዘራፊዎቹ አንድ ላይ ተቀምጠው እረፍት ሲወስዱ አርተር ጊዜው አሁን እንደሆነ ተመልክቶ የማና ኃይሉን ወደ ሰውነቱ በማሰራጨት ለመጓዣ የሚጠቀሙባቸው እንስሳ እንስሳዎች ድንጋይ ወርውሮ እንዲደናገጡ ያደርጋል። ዘራፊዎቹ እንስሳቱ በሚፈጥሯቸው ድምጾችም የዱር ጅቦች እንዳይመጧቸው ተደናግጠው ነበርና አንድ ከእነሱ ብቻው በመሄድ እንስሳዎቹ አፋቸው ያስይዟቸዋል። አርተር ይህን ጊዜ እየጠበቀ ነበርና በእጅ የማና ምላጭ በመፍጠር ዘራፊውን ይጨርሰዋል። በመቀጠል የዘራፊው ቢላይ ይዘውና ሌላ ከእነሱ ሲመጣም እሱንም ድምፅ ሳያሰማ ይጨርሰዋል። በዚህም ብዙ ማና ተጠቅሞ ነበርና እረፍት ሳይወስድ እንኳን ሌላ ደግሞ ወደ ሱ ይመጣል። አርተር ወዲያውኑ ያጠቀዋል። ይሁን ግን እግሩ ብቻ ይመታውና ወንበዴ ወዲያውኑ ጮህ ብሎ ቃቸው ይጥረዋል። የዘራፊዎች መሪ ግን አርተር ያደረገው ሁሉ ተመልክቶ እንደ አርተር አይነት አስማተኛ ብርቅ እንደመሆኑ ስለሚያውቅ የያዛው ቢላ በመጣል አስማቱን ተጠቅሞ ሲጨርሰው ከልጅቷ ጋር እንደሚሸጠው ይነግረዋል። አርተር ግን ይህንንም ለራሱ አይሰማምና መሪያቸው ወዲያውን ዘለ ቢያጠቃውም አርተር በሆነ መንገድ ጥቃቱን አስወግዶ ወዲያውን በገመድ የታሰረው ቢላ ወርውሮ ግንባሩን ይመጠዋል። ከጊዜ በኋላም አርተር ያገቷት ልጅ ከገመድ ያሰሯት ፈጥቶ ወደ ቤተሰቧ ለመሄድ መሄድ ነፃ መሆኗን ይነግራታል። ልጅቷ ግን ምን እንደተፈጠረና ሰዎች የት እንዳሉ ለማወቅ ትፈልጋለች። አርተርም የጫካ ጅቦች ሲመለከቱ ፈርተው እንደሮጡ ይነግረታል። ጀግና ከዚያም አርተር በጋሪ የነበረ አንዳንድ ሻንጣዎች ይይዝና ልጅቷ ወደ ቤቷ ለመሄድ ማንም እንደማይዛት ይነግረታል። ቢሆን ግን ልጅቷ አሁንም ፈርታ ስለነበር እስከ ቤቷ የምታገኝ ከእሱ ጋር ልትሄድ እጁ ይዛት ነግረዋለች። በዚህም የታሰሩት እንስሳዎች ፈታ ነጻ ስታስወጣቸው አርተርም እሷን ተመልክቶ በእሷ ቦታ ቢሆን ኖረ አማራጭ እንደማይኖረው ተረድቶ ወደ ቤቷ ለማድረስ ይወስናል። አርተር ከልጅቷ ጋር ለሰዓታት ተጉዘው ከጫካው ሲወጡ አርተር በልቡ ያማው ይጀምራል። ቢሆን ቢሆን ግን ዝም ብሎ መንገዱ በመቀጠል ሊያርፍ ቁጭ በኋላ ምግብ ሰርቶ ልጅቷን ይሰጣታል። በዚህ ሰዓትም ልጅቷ ስሟ ትሬሳ እንደሚባል ተነግረውና ትሬሳም እንዴት የሚጣፍጥ ምግብ መስራት እንደቻለና አርተርን እዚህ ምን ሊያደርግ እንደመጣ ተጠይቀዋለች። አርተር ግን የሰጣት ምግብ ላለመብላት መናገር እንደጀመረ ተረድቶ የሰጣት ምግብ ባትወደውም ጥንካሬ ስለሚሰጣት ግን እንድትበላው ይነግራታል። ያም ይሁን ይህ ግን አርተር ሳይፈልግ በገደሉ ተጥሎ ለሳምንት ከቤተሰቦቹ እንደ እንደተለየ ይነግራታል። ከዚያም ለሁለት ቀናት በበረሃው ተኝተው በጥዋት ተነስተው እስከ ምሽት ተጉዘው ወደ ትሬሳ ዓለም የሚወስድ የማና በሬ አገኙታል። አርተርም ይሄ ሲመለከት፣ ይደነግጣል። ነገር ግን ትሬሳ ከሷ ጋር እንዲሄድ እጇ ስትዘረጋለት እጇን ይዞ አንድ ላይ ወደ ኤሊፍ የሚባል ዓለም ይገባሉ። በኤሊፍ ዓለም ሰዎች እንደ ጠላት ይታዩ ነበርና አርተርና ትሬሳ ከበሩ እንደወጡ የኤልፍ ወታደሮቹ ወዲያውኑ አርተርን አንገቱ ዝቅ አድርገው ይይዙታል። አርተር በዚህ ደነገጠ። ያለ ምንም ምክንያት እንደዚህ አግተው ሲይዙት ግን የለበሰው እና ትሬሳን ያገቷት አስታውሰው በቀጥታ ከዘራፊዎቹ መስሏቸው እንደሆነ ተረዳው። ትሬሳ ግን ይሄን ተመልክታት ዝም አላለችም። ወዲያውን በመሀል ገብታ ንግግራቸው ታቁሟለች። ይሆን ግን ወታደሮቹ አሁንም አርተር ጭንቅላቷን በአስማት ተቆጣጥረው ትሬሳን እንድትናገር ያደረጋት እንደሆነ እየተናገሩ የትሬሳ አጎት ቫሪያን የሚባል እዚያ መጥተው አሁንን አርተርን ለቀው እንዲሄዱ ያዛቸዋል። ከዚያም ትሬሳ አርተር ደህና እንደመሆኑ ተጠይቀውና በመቀጠል ትሬሳ ቫሪያን አጎቷ ሁሉ ነገር ከነገረችው በኋላ የንጉሥ ልጅ ስላዳነ ኩራት እንዲሰማው ያመሰግነዋል። ይህ ግን ለአርተር አዲስ ነገር ነበር፣ ምክንያቱም ይህች ትንሽ አሻንጉሊት ትሬሳ እስካሁን ልዕልት እንደመሆኗ አንድ ነገር አላነሳችም ነበር። ከዚያም ወላጆቿ እዚያ ይደርሱና ትሬሳም ወደ እጆቻቸው ትሮጣለች። እዚህ የሚያናደው ነገር ግን አርተርን ሲመለከተው ወዲያውኑ ወታደሮች እንዲገድሉት ያዛቸዋል። ነገር ግን የሚያስደስተው ቫሪያን እዛ ነበርና አርተር ሰው ቢሆንም ወይም የጠላት ልጅ ቢመስልም ትሬሳን አድኖ ወደ ቤተሰቦቿ የመለሳት እሱ እንደሆነ ያስረዳዋል። የሚያስቀው ደግሞ አልደም አርተርን ሊያናገረው አፉን ሲከፍት ትሬሳ የአርተር እጅ ይዛ በከተማ መራው ትጀምራለች። የሚያስገርመው ደግሞ አርተር ከባሪያን ሰውነት የተለየ ኃይል እንደሚወጣ አስተውለ ነበርና ስለሱ እያሰበ ግን ትሬሳ ወደ ቤተ መንግስቱ ትወስደዋለች። ከዛም የምታምረው ትሬሳ ሰራተኞቹና ጋርዶቹን ሁሉን ጠርታ አርተር እንዲታዘዙትና የፈለገው እንዲያደርጉለት ትነግረዋለች። አርተርም ከነዚህ ሁሉ ስለሱ የምታደርገው አመስግኖ ሳይጨርስ የእራት ሰዓት ሲደርስ ከቤተሰቦቿ ጋር በጠረጴዛ አስቀምጣ ቤተሰቦቿ ቀድሞ አርተርን ከመጠየቃቸው በፊት እራተኞችን በመጥራት ሻይና ቀለል ያለ ምግብ አርተር እንዲያመጡለት ታዛቸዋለች። አርተርም አሁንም ግራ ተጋብቶ እንደ ልጅ ምን ማድረግ እንዳለበት አይቁምና በጠረጴዛ ተቀምጠው እያሉ አባቷ አለም ራሱን እንደገና አስተዋውቆ ሚስቱን ማርያን ያስተዋውቀዋል። አርተርም ራሱን የሚያስተዋውቅበት ሰዓት እንደሆነ ተረድቶ ወዲያውኑ ከወንበሩ ይነሳና በብርኮች በመቀመጥ ራሱን ያስተዋውቃል። አልደም በአርተር ስነ ስርዓት በጣም ተገርሞ እያለ እንዴት በትንሽ እድሜው እንደዚህ ማድረግ እንደቻለ ይጠይቀዋል። አርተርም ተዋጊ የማና ኃይል ተጠቃሚ እንደሆነ በመንገር እንዴት ትሬሳን አገኝተው ከሌቦዎቹ እንዳዳናት ይነግረዋል። አርተርም ላደረገላቸው በምላሽ የሚሰጥበት ሰዓት እንደሆነ ተረድተው ልጃቸው ትሬሳ እንዳዳናላቸው በምላሽ ወደ ቤተሰቦች ለመድረስ ለመድረስ እንዲያጉዙት ይጠይቃቸዋል። ድንጋይ ንጉስ አልደም ግን ይሄ የተናገረበት ምላሱ እንዲነክሰው ይነግረዋል። ምክንያቱም ሰዎችና የኤሊፍ አለም የድሮ ጠላቶች ስለነበሩ አሁን ደግሞ አርተርን እንደ ጠላት ያስበው ነበር። በዚህም ትሬሳ መጥታ እንድትቆ ቆጣ ያደርጋታል። ምክንያቱም አርተር ከመጣ ጀምሮ በስነ ሰዓት የተቀበለው ቬንተር ብቻ ነበር። ቢሆን ግን አልደም ለልጁ ሲል እንደ ሲልቪያ ያለችው አርተርን ደግሞ ሊነግረው ይጀምራል። የማናበር ወደ ሰዎች ዓለም የሚከፈተው ከአራት ዓመት አንድ ጊዜ ብቻ መሆኑን ይነግረዋል። ስለዚህም አልደን ለልጁ ሲል እስከዚያ ቀን ድረስ በቤተ መንግስቱ ከነሱ ጋር እንዲቆይ ይነግረዋል። አርተር አማራጭ የሌለው ወላጆቹ እንደሚጨነቁ እያሰበ በድንገት ግን በልቡ ከባድ ህመም ይሰማዋል። በዚህም አርተር በቀጥታ ወደ አልጋ በመሄድ እስኪሻለው ድረስ ከተኛ በኋላ አርተር ስለ ቤተሰቦቹ በጣም እና አሁንስ የማናበሩ ወደ ቤተሰቦቹ ለመድረስ ይሳካ ይሆን እያለ ማሰብ ይጀምራል። ሳያስበው ግን በመናፈሻው ትሬሳ ከቤተሰቦቿ ጋር እየተጫወተች ይመለከተታል። በዚህም አርተር የልጅነት ነገር ይዞት በእውነትም ቤተሰቦቹን ይናፍቃል። አርተር ሲልቪያ ደህና እንደሆኑ ብትነግረው ባይነቹ እስኪ መለከታቸው ግን ደህና ይሆን እያለ ይጨነቅ ነበር። በአጋጣሚ ግን ትሬሳም በማዶት መለከተውና እሷም ስለሱ ተጨንቃ በፍጥነት ወደሱ በመሄድ ከቤተሰቦቹ ጋር ስላልሆነ ይቅርታ ትጠይቀዋለች። በዚያ ሰዓትም የፀሐይ አበባዎች ቦታው ይሞሉትና አርተርና ትሬሳም አንድ ላይ በውበታቸው ተደንቀው ተመለከቱ እያሉ በአጋጣሚ በጀርባቸው ይጠቁና፣ አርተርም ወዲያውኑ ጥቃቱን በእጁ ይዞ ወዲያውኑ ዞሮ ሲመለከት ግን ቫሪያን መሆኑን ይመለከታል። ከዚያም አርተር አሮጌ ቫሪያን የልጅ ልጅን መግደል ፈልገው የሆን ብሎ እሱን ለምን ይሄ እንዳደረገ ሲጠይቀው ቫሪያን ግን በእውነት በቅጠሎች አንድ ሰው መግደል እንደሚችል ይጠይቀዋል። ከዚያም ቫሪያን ጥቃቱን ቆልብሶ ለማጥቃት ስለሮጠ አደነቀውና፣ በዚህም በእውነት አርተር ዘራፊዎች እንዳሸነፋቸው ተረዳ። ግን ትሬሳ እንደዚህ ስላደረገ በጣም ተቆጣች፣ ምክንያቱም አጎታ ቫሪያን ጓደኛዋን የቀለደበት መስሏት ነበር። ቢሆን ግን ቫሪያን እሱን ለማለማመድ እንደመጣ ተነግሮ የእንጨት ሴፍ በመስጠት አርተርን እንዲያጠቃው ይነግረዋል። ይሄም የአርተር ፍጥነትና ጥንካሬ ለማወቅ ተብሎ ሲሆን ትሬሳ እንዳትጎዳ ከዛ ያሩቃታል። ከትንሽ ድቃይ በኋላ ቫሪያን ለመጀመር ፍቃድ ይሰጥና አርተር በፍጥነት ተሯርጦ ቫሪያንን ያጠቀዋል። ቢሆን ግን አረጊዮ ቫሪያን እንደሚመለከተው አልነበረም። እስኪ ደግሞ ድረስ ደጋግሞ ለማጥቃት ፍጥነቱ ቢጨምርም በመጨረሻም አረጊዮ ቫሪያንን አንድ ምትንካ እንደማያሳርፍለት ተረዳ። ከዚያም ቫሪያን ከነ ጥቃቶቹ አንድ በመከላከል ሰይፉን ይሰብረውና በአጋጣሚ ከነ ሰይፉ አንድ ቁራጭ በቀጥታ ወደ ትሬሳ ይወረወራል። አርተር ግን ወዲያውኑ የሰይፉን እጅ ተወርውረው ይመልሰዋል። እዚህ ሰዓትም ወዲያውኑ ቫሪያን ተደንቆ ያለ ተወርውሮ እንደ ሰይፍ በእጁ ግንባሩን ይነቀዋል። አርተር ከማንም ሳይጠብቅ ይሄንን ሲያደርግ ቫሪያንት ተደንቆ ተማሪው እንዲሆን ይጠይቀዋል። አርተር ግን ወላጆች ማግኘት እንደሚቀድሞ በቀጥታ ይነግረውና አሮጌው ቫሪያንት ደግሞ መንገድ እንደማያጡ ሲነግረው በአጋጣሚ ግን በደረቱ ህመሙ ይሰማውና በዚህም ቫሪያንት በአርተር ውስጥ የተለየ ኃይል እንዳለ ተረዳው። ከዚያም ወዲያውን በጋሪ ተሰቅለው ወደ ጓደኛው ሬኒያ የምትባል ይደርሳሉ። ቫሪያንት ግን ወዲያውኑ ወርደው በሩን ከማንኳኳት በእግሩ ይሞታውና ሬኒያ ደግሞ እየሞተ እንደነበር ታውቁ ስለነበር ከመረበሽ በስተቀር ወዲያውኑ ወደ ውስጥ እንዲገቡ ትነግራቸውና ሬኒያ ውሃ በጠረጴዛ በማዘጋጀት አሁንን ቤተሰቡ እንዲያስታውስ ትነግረዋለች። ሬኒያ የተለየች የማና ተጠቃሚ ስትሆን የሳይነሪስ አስማቷን በመጠቀም አርተር ቤተሰቡ በውሃው ውስጥ እንዲመለከታቸው ታደርጋለች። ይህም የምታደርገው በጭንቅላት የሚያስባቸው በውሃው እንዲታዩ በማድረግ ነበር። በዚህ ሰዓትም አርተር ቤተሰቦች ምግብ እየተመገቡ ይመለከታቸዋል። አርተር በውሃው እነሱ መሆናቸው ካወቀ በኋላ ጮሆ ስማቸው ይጠራቸዋል። ሁለቱም ከወንበራቸው ተነስተው በእውነት አርተር ከሰማይ እየተናገረ ይሆን እያሉ እነሱን ሳያገኛቸው ብዙ ስላደረገ እንደናፈቃቸው ይነግራቸዋል። አርተር ይህን የማና በር ለመክፈት ብዙ ኃይል እንደሚወስድ ይረዳና በውስጥ ያለ ኃይል እስኪቆጣጥረው ድረስ መሰልጠን ስለነበረበት እንደሚወዳቸውና እንዳጨነቁ እየነገራቸው እያለ የበሩ ማና ይጠፋል። አርተር አሁን በውስጥ የነበረ ጭንቀት አጥፍቶታልና ወዲያውኑ ወደ ቫሪያን ዞረ በማየት አሮጌው ቫሪያንን ተማሪው እንዲሆን እንዲቀበለው ይነግረዋል። በኋላም ቫሪያን ልጁ አለንን አርተር የሱ ተማሪ እንደሚሆን ይነግረዋል። አልደን በዚህ እርግጠኛ አልነበረም፣ ግን ቫሪያን አርተርን የተመለከተ የሆነ ችግር ቢመጣ እሱ ሙሉ ተጠያቂነት እንደሚወስድ ቃል ይገባለታል። በዚህም አልደምና ሚስቱን ማሪያም በጣም ይደሰቱና አርተርን በስነ ስርዓት እንደጋሻቸው ይቀበሉታል። በአጋጣሚ ግን የምታምረው ትሬሳ በመሃል በመግባት አባቷን በእውነት አርተርን እንደጋሻ ከተቀበሉት በከተማ ማውከስ ዋጋ እንዲጫወት እንዲፈቅድለት ትነግረዋለች። እሱም እሷን እምቢ ማለት አይችልም እና ከዚያ ወጥተው ትሬሳ በከተማው ይዛው ትዞራለች። እዚያም የተለያዩ ነገሮች ታሳየውና አርተርም በጣም ተደስቶ እየተመለከተ ባጋጣሚ ወደ አንድ ድንጋይ ሉተር ይጋጫል። አርተር በስነ ስርዓት ተመልሶ ይቅርታ ይጠይቀዋል። ቢሆን ግን ይሄ ድንጋይ ጭንቅላቱ ሉተር ወዲያውኑ ንግግሩ አርተር ቆሻሻና አስጸያፊ በማለት ይጀምራል። ያለ ምንም ምክንያት እንደሚያውቀው በመናገር አሁን ንጉሱና ቤተሰቦቹ ሁሉ ተቆጣጥረሃቸዋል። ከትንሽ ጊዜ በኋላም ሁላችን እንደምትቆጣጠረን እርግጠ ቁርጠኛ ነኝ በማለት ቢሆን ግን እኔ ለተር በእነዚህ ነገሮች እንደማልጠቃና ሌሎችም ነገሮች እያለ መሳደብ ይቀጥላል። አርተር የልጁ ችግር ለመረዳት ግራት ጋብቶ እያለ በኋላም ከሱ ጋር የነበሩትም አሁንን ወደ ቦታው እንዲመለስ ካልሆነ ሌሎች ነገሮችም እየተናገሩ ያሉ፣ ትሬሳ እነዚህ ህሙማን ልጆች እንዳትሰማቸው ትለዋለች። ግን አርተር ሉተር በሚለው አይደሰትም ነበርና ሉተርን በመቀጠል ትሬሳ ከዱርዬ ጋር ከመሄድ ከሱ ጋር እንድትሄድ መናገር ይጀምራል። ግን ትሬሳ ሉተር ያቀረበላት አልቀበልም ስትለው አርተር ድብልቅልቅ የሆነ ነገሮች መናገር ይጀምራል። አርተር እንደሱ ልጅነት ማወቅ ስለሚፈልግ የሉተር ስም በማደባለቅ ስሙንና እንደነሱ እንዳልሆነ በመናገር ራሱን ያስተዋውቃል። ሉተርን በዚህ ተናደው ጨርቁን በመጣል አሁኑን መፋለም እንደሚፈልግ ይነግረዋል። ትሬሳም አሁኑን መናገር እንዲያቆምና ከሱ ጋር መፋለም ጥቅም እንደሌለው ትነግረዋለች። በዚህ ሰዓትም አርተር በአካባቢው ያሉ ሰዎች ሲመለከታቸው ግን በዚህ ቦታ መፋለም ያለ ነገር እንደመሆኑ ይረዳና ፍልሚያው ይቀበለዋል። ከጊዜ በኋላም ትሬሳ ዳኛ ተሆኑላቸውና በቀጥታ ፍልሚያቸው ሲጀምር ወዲያውኑ ሉተር አርተርን ተወርውሮ ሲገባው የሚያስቀው አርተር በአንድ ቀላል ምት አስርቆ ይጥለዋል። ሉተር የአፉ ቀምሶ በመሬቱ ተዘሮ እያለ አርተር ደግሞ ገርሞት ከሱ ብዙ ይጠብቅ ነበር። ከዚያም ትሬሳ ይህንን እንደሚፈጠር ገምታ ነበርና ምንም እንዳልተፈጠረ አርተርን ይዛ ትሮጣለች። በመንገዳቸው ትንሽ ብስኩት በልተው መጽሐፍ ቤቶች ጎብኝተው ዕቃ መሸጫዎች አሳይተው ሊረጋጉ ወደ ቤተ መንግስቱ ይመልሳሉ። ትሬሳን በመቀጠል አርተር ስለመሰልጠን የተሰጠው አማራጭ ከምር ከልቡ ወዶት እንደተቀበለው ትጠይቀዋለች። አርተርም ቫሪያን ከባድ ነው ያለውና ጠንክሮ ከሰራ ግን እንደሚወጣው ሲናገረው ያሳውሳል። ቢሆን ግን ያለው ቫሪያን እንደሚቀበል ና የሚመጣው ተዋጥቶ ቤተሰቡን ለመጠበቅ እንደሚሄድ ይነግረታል። ትሬሳን በዚህ ተደስታ እሷም ከሱ ጋር በመሆን እንደምታበረታታው ትነግረዋለች። በቀጣይ ቀንም አርተር ከቫሪያን ጋር መሰልጠን ይጀምርና እንደዚህ እያደረጉም ለቀጣይ ሶስት ዓመታት በቫሪያን ስር ይሰለጥንና ኃይሉን መጠቀም ይጀምራል። እስካሁን ደግሞ ትሬሳና አርተር አድገው ቢሆንም አሁንም ግን መቀላለድ አላቆሙም። ትሬሳ ሁሉ ጊዜ በጠዋቱ መጥታ ታስነሳው ነበር። አንድ ቀንም የሰለጠን እያሉ ቫሪያን የተለየ መናገር ይጀምራል። እነዚህ ዓመታት አርተር ኃይሉ እንዳዳበረና አራቱ ሰው ሊይዛቸው የሚችሉ ኃይሎች ይነግረዋል። ቢሆን ግን በኤሊፍ ዓለም ሰው ከተፈጠረ ጀምሮ አንድ ኃይል ብቻ ይኖረዋል። ሮይሳም ለዚህ ሶስት ዓመታት በሙሉ የሱ ተፈጥሮ አስማት አስተምሮ እንደሷ አስማት ሙሉ በሙሉ አይቆጣጠሩም ብላ አርተርን መቀለድ ትጀምራለች። ቫሪያን ደግሞ አርተር ደካማ ስለሆነ ይላታል። በዚህም አርተር መግረምሩም ይጀምርና ከዚህም ቫሪያን ምክንያቱ ደግሞ አንድ በሰውነት ያልተቆጣጠረው የማና ኃይል እንዳለውና ከኔ የተፈጥሮ ኃይሉ አንድ ላይ ሊያደርጋቸው ስላልቻለ መሆኑን ያስረዳታል። ቫሪያን በመቀ አርተር ደካማ አካል ስላለው ደግሞ ልቡን እየጎዳው እንዳለ ይገልጽላታል። ቢሆን ግን ዛሬ የተለየ ቀን ነው ይለዋል። ምክንያቱም አሁን በውስጥ ያሉ ኃይሉ ለማስነሳት ከቻለ በልብ ህመም እንደማይሰማው ይነግረዋል። ከዚያም አርተር ተዘጋጀው ሲልም ቫሪያንት ትንሽ ጥንካሬ ከሱ እንደሚሰጠውና የቀረግን ግን በራሱ እንደሚያደርገው ይነግረዋል። ምክንያቱም የአርተር ማና የቫሪያንት ጥንካሬ ለራሱ መንጠቅ ስለሚችል ነበር። ከዚያም ቫሪያንት በቀጥታ ሄስ ያደርግ ግን አርተር በውስጡ መቃጠል ይጀምራል። አርተርም ተጻውሮ ኃይሉ ለማስወጣት ሲፈትን ግን መሬቱና ቦታው በሙሉ ማንቀጥቀጥ ይጀምራል። ከዚያም የድራጉን ምልክት ይወጣና አርተር ለራሱ ሳይረዳው ኃይሉ በትንሽ ማውጣት ሲጀምር ቫሪያን እና ትሬሳን በኃይሉ ተገፍተው ከዚያ እንዲጣሉ ያደርጋል። አርተር አሁንም ስቃይ ተጻውሮ ለትንሽ ጊዜ ቢቆይም ኃይሉ ግን የውስጥ ማና ስለሚያስወጣ ስለነበር አርተርን ራሱን ያስተዋል። ከሰዓት በኋላም አርተር ነቅቶ አይኖቹ ከፍቶ ሲመለከት ግን ሰውነቱ መቆጣጠር እንዳልቻለ ይረዳና ትሬሳን መታል ተናግረው ስትል አርተር ወዲያውን ደክሞት እንቅልፍ ይወስደዋል። በቀጣይ ቀንም አርተር በቤተ መንግስቱ ይነሳል። ከዚያም ቫሪያን በወንበር ተቀምጦ ያየውና ቫሪያን ግን ገርሞት ያለቀል ይሄ ሁሉ ማና የሚፈጥር ኃይል ከየት እንደመጣ ይጠይቀዋል። አርተርን በበረሃ ወርቆ ያገኘችው ድራጎን ህይወቱን ከጥቁር ድራጎን አድና የራሷን ማና ሰጥታው እንደሆነ ይነግረዋል። ቫሪያን ደግሞ በዚህ ይደነግጣል። ከዚያም ተረጋግቶ ግን ይሄ ነገር ለማንም እንዳይናገር ያጠነቅቀዋል፣ ምክንያቱም እንደዚህ ኃይል ሲሞት እንጂ በህይወት እያለ እንደማያገኘው ይነግረዋል። በዚህ ሰዓት ግን አርተር ትንሽ ባለው ግራ ትጋብቶ እያለ ቫሪያን ከልብ ያመሰግነዋል። ከዚያም ቫሪያን አዲስ ነገር እንደተገኘ ይነግረዋል። ይሄም ወደ ቤቱ ለመሄድ መንገድ እንደተገኘ ይነግረውና አርተር ማዘን ይጀምራል፣ ምክንያቱም እዚህ ያሉ ሰዎች ለሱ የምት ስብ ትሬሳ በጣም ይናፍቃቸው ስለመሆኑ ነበር። ቫሪያን ግን እጁ በራሱ በማድረግ አሁን የቀረው ስልጠናው ጨርሶ ወደ ቤት ስለሚመለስ እንዳያዝን ይነግረዋል። በቀጣይ ቀንም በምሽት ከነጭ ድራጎን ይዟት የመጣ እንቁላል ይሰበርና የሚያምር ጥቁር ድራጎን ከእንቁላሉ ይወጣል። ከዚያም አርተር ተደንቆ ሊይዘው ሲል ግን ድራጎን ወዲያውን እጁ ነክሶ መናገር ይጀምራል። አርተር በእጁ ድራጎን የነከሰው ሲመለከት ማብረቅረቅ ይጀምራል። በዚህም ነበር የድራጎን ንግግር መስማት የጀመረው። ከንጋ በኋላም እንደ ሁሉ ጊዜ ትሬሳ በጠዋት መጣ ድራጎኑ ስትመለከተው ግን ወዲ ያውና አቅፋ ስሙ ፋይት ለዋለች። ከዚያ በኋላ እንደ ሁሉ ጊዜ ሁለቱ አንድ ላይ ወደ ቫሪያን ከደረሱ በኋላ ግን ቫሪያን እውነተኛ ድራጎን ሲመለከት በድንጋጤ ከመሞት በትንሽ ነበር የተረፈው። ከዚያ መሆንም ተረጋግተው አርተር ከየት እንዳመጣው ሲጠይቀው አርተር ሁሉ ነገር እንዴት ከድራጎና እንዳመጣና እስካሁን በይዘት የመጣ ኪሱ እንደነበርና ሁሉ ነገር የጠየቀው ይመልስለታል። ቫሪያን በኤሊቪ ያሉ ሰዎች ሁሉ ድራጎን በታሪክ እንጂ በአይናቸው አግኝተው ስለማያውቁ ለሌላ ሰው እንዳይናገር ደግሞ ያጠነቅቀዋል። በመቀጠልም አርተር የመጨረሻው ስለሆነ የማና ኃይሉን ለመፈተን እውነተኛው ኃይሉ እንደሚጠቀም ለቫሪያን ይነግረዋል። ቫሪያንም ተስማምቶ ከእውነተኛው ውጊያ የተሻለ ስልጠና የለምና እውነተኛው ኃይሉ እንደ አውሬ ተላላኪ ለመልቀቅ ይወስናል። በዚህ የኤሊፍ አዛውንት የሚሸፍን እሱን ሙሉ በሙሉ በመሸፈን በጣም እጅግ ብዙ ማና ይለቃል። ሲረጋጋም በጥቁር የተሰራ አስፈሪ ፍጡር ሆኖ ይመጣል። አርተርም በዚህ ተደናቀው ወዲያውን እንደተሸነፈ ለቫሪያን ይነግረዋል። ምክንያቱም ጥቁር ቫሪያን በጀርባ መጥቶ ሲይዘው አርተር ዞሮ የሚያገኘው ጥቁር የእግሮች ቅርጽ ብቻ ነበር። ከዚያም በመቀጠል ቫሪያን አርተርን ሊሞከሩ የእንጨት ቢላው ሰጠዋል። አርተርን በሚቻለው ጥሮ ኃይሉ ወደ አንድ በማሰራጨት የውስጡ ኃይል መጠቀም ይጀምራል። በዚህም ከጥቂት ሰዓታት በኋላ በፍጥነት የጥቁር ቫሪያን ፍጥነት ለማምደው ተረጋግቶ የድራጎን ማና ኃይሉን እየተጠቀመ ተመልሶ ቫሪያንን ማጥቃት ይጀምራል። ልምምዳቸው ከጨረሱ በኋላ ሳያስበው የልቡ ህመም ተሽሎት እንዳለ ይረዳል። ማናቸው ካረጋጉ በኋላም አራቱ አስማቶች ይነግረዋል። የእልፍ ህዝቦች የሚያገኙት የአካል ኃይል ከነፋስ ኃይል የተገናኘ ሲሆን በሰዎች ዓለም ያሉ ግን አራቱን አካላት መጠቀም ይችላሉ። ሆኖም ግን አሁንም በተፈጥሯቸው አንድ መሰረታዊ ኃይል ብቻ ነው ያለቸው እና ሁሉንም አራት አስማቶች መጠቀም የሚችል አይቶን እንደማያውቁ ይነግረዋል። ከዚያ ቫሪያን አርተርን የሚነግረው የድራጎኑ ኃይል መቆጣጠር ከቻለ ግን እንደዛ ማድረግ አትችልም ማለት አልችልም ይለዋል። በቀጣይ ቀንም ትሬሳ ወደ ገበያ ቦታ መልሳት ወስደውና ሳያስበው ድንጋይ ራሱ ሉተር ደግሞ ያገኙታል። አርተር ግን ማን እንደሚባል ራሱ ሮስቶት ነበርና ስሙን ሲጠይቀው ሉተርን በዚህ ተናደው አሁንን በቀሉ እንደሚፈልግ ይነግረዋል። ቢሆንም አሁንም ፍልሚያው ሲጀምር አርተር እንደ ድሮው በአንድ ምት ብቻ በመሬት ይጥለዋል። ብዙ ሳይቆይ አርተር የሚሄድበት ቀን ደረሰና ሁሉንም ለመሰናበት ተሰብስበው ነበር። ቫሪያን ደግሞ ተመልሶ እንዲመጣ የሚያግዘው የማና በር ይሰጠውና ነገር ግን ትሬሳ እዚያ አልነበረች ወደ ቤቱ የሚወስደው በር ሊገባ ሲል ግን ትሬሳ በድንገት እየሮጠች መጣ ችና ተሰናክላ ወደቀ። አርተር ደግሞ ወደ እሷ ሮጦ ይረዳትና፣ ትሬሳ ራስህን ጠብቅ ስትለው አርተር አቅፎ እና አፈቅርሻለሁ ሲላ ትሬሳን ማልቀስ ትጀምራለች። ከዚያም ግን አርተር ከአራት ዓመት በኋላ ወደ ቤተሰቦቹ ይመለሳል። በዚህም ክፍል ሁለት ይጨረሳል። እሺ ሰዎች፣ እነዚህ ቪዲዮዎች ቀጣይ ልንሰራላችሁ ቻናላችን ሰብስክራይብ፣ ይሄ ቪዲዮ ደግሞ ላይክ በማድረግ ለቀጣይ ቪዲያችን ያብረታቱን። ይመቻችሁ።